ጤንነት ሀብት ነው። ጤነኛ መሆን ምንኛ መታደል ነው። ላልገባው ግን ጤነኛ ሆኖ ወይኔ ባልኖርኩ ለምን ብሎ ፈጣሪን ያማርራል። ግን ጤንነት ምን ያህል በስንት እጅ ለ ሀያ አመት በእንቅልፍ ውስጥ ያለው የሳውዲው ልዑል ልዑል አልዋሊድ ቢን ካሊድ ቢን ታላል በ1997 ነበር በመኪና አደጋ ምክንያት ኮማ ውስጥ የገባው። ነገር ግን ከዛን ጊዜ ጀምሮ ልነቃ አልቻለም። ዶክተሮች ህይወቱ ይቋረጥ የሚል አሳብ ያመጡም አባቱ ልዑል የሳውዲው ግን በፍጹም አይደረግም በፈጣሪ ተስፋ አልቆርጥም ያለ ሲሆን የዓለም ህዝብ ዱዓ ወይም ጸሎት እንዲያደርጉለትም ተማጽነዋል። አጠቃላይ እንግዲህ የሳውዲው መሪ ወይም የሳውዲ ልዑል በከፍተኛ ሁኔታ በጣም በሚያሳዝን ሁኔታ በኮማ ውስጥ እስካሁን ድረስ እንዳለ ጨምርም ነው። ለ ሀያ አመታት ማለት በጣም አስቸጋሪና ና ከባዱን ጊዜ እያሳለፈ እንደሚገኝ ጨምርም ነው። የጡት መረጃዎች የሚያሳዩት ጤንነት ምን ያህል ለሰው ልጅ ሀብት እንደሆነ ለማስተላለፍም ነው። ዋናው ሀሳቤም ምንድን ነው? ብዙ ጊዜ ሰው ፈጣሪ ማማረር የለበትም። በዛ ዙሪያ ነው ሀሳቤን ለማስተላለፍም የፈለግኩትም ዋነኛው ምክንያት ምንድን ነው? ሁሉም ጤና ስኖረው ሀብታም ነው። ጤና ያለው ሰው ሀብታም ነው። በቃ ከጤና በላይ ሀብት የለም ማለት በዚሁ ማየት ይቻላል። ሚኪ ነኝ። ከሚኪታቦንም ፎይነን ቻናል ሰብስክራይብ በማድረጉ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩ ቆዩልኝ።